እንደዚህ ቀላል ነበር። እኔ ማጭ አፈልፈው ግን እ በቃ እንደዚህ ከሌላ ህይወት ጀምሬያለሁ ተብሎ ባዲ የሚገለጽ እኮ ድጋሚ አብረሽ እንድትሆኝ ይፈልጋለች። ለምን ለምን ትነ ማይሆንበት ምክንያት ነው ያልገባኝም። እኔ ከዚህ በላይ ስመጣየት አልችልም። ምርሽ ነው። ለምን ትሄዳለች? ያረች እሺ፣ ከዚህ በላይ ከቆየን እንጣላለን። መጣላት ደግሞ አልፈልግም እኮ እና ድጋሚ ትለሽ ይሄድሽ እኮ ነው። ታውቆሻል እንደምቆትል አንተ ትተኸኝ ይሄዳል እኮ ዛሬ ላይ እኮ መጥቻለሁ። እኔ ደግሞ ዛሬ ላይ ሄዳለሁ።

እንቁ በጣም ወዳችሁ የእኔ የኔ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ጠፍቻለሁ፣ በጣም ጠፍቻለሁ። በውስጥ መስመር ቢኒ ምን ሆነህ ነው? አንዳንዳችሁማ በቃ ልትሰድቡኝላ ማለት ነው። ያው ልትማቱም የደረሳችሁ አላችሁ። ያው ለእኔ በማሰብ ነው፣ እኔ እንድጠቀም እኔ ቪዲዮ እንድሰራ በመፈለግ ነውና በጣም በጣም በጣም ያው ዝግብ ያለው የምሬ ነው እግዚአብሔርን በጣም ነው ማመሰግናችሁ በጣም ነው ምወዳችሁ በጣም ነው ማከብራችሁ። የኔን መለወጥ የኔን ስራ መፍታት ያሳሰባችሁ ሰዎች እጅ ጋር ያውን ደጋግሜ ያመሰግናችኋለሁ። በጣም ነው ምወዳችሁ በጣም ነው ማከብራችሁ። ዛሬ ላይም ደግሞ ያለ እናንተ አይሆንም፣ እገዛችሁ ያስፈልገኛል፣ እንደቀድሞ አብሮነታቸው ያስፈልገኛል፣ ባይነኝ ያው እስከ ዛሬም በእናንተ ብርታት እስከ 39 ሺ ምናምን መጥቻለሁ። አሁንም ደግሞ ወደ ፊት የምሄደው ከእናንተ ጋር ነው። ቪዲዮውን በቻላችሁት ቁጥር እያያችሁት እንድትጨርሱት ሙሉ ቪዲዮ ከተመቻቻችሁ ላይክ፣ ሼር እና አቬሬጅ ከፍ እንዴ ቢያንስ በተቻላችሁ አቅም ቪዲዮን አበረታቱት። ያው እንደምታደርጉት እኮ አውቃለሁ። በዚህም ቪዲዮ አንሳሽ እንደምገባም አውቃለሁ። አዎ አብዛኞቻችሁ ያ ቢኒ ቪዲዮ ከሰራ አምሳ ትገባለህ፣ ቀላል ነው እያላችሁ ስለነበር ያ እርግጠኛ ነኝ 50 ሺህ ደምብ ገባ። ሁላችሁም ደግሞ ሰብስክራይብ አድርጉ። የኔ ቤት መታችሁ፣ ቪዲዮን እያያችሁ እየተዝናናችሁ ነገር ግን ሰብስክራይብ ያልደረጋችሁ ሰብስክራይብ አድርጉ፣ ቪዲዮን አበረታቱ። ይላለው ጨቀጨቃችሁ መሰለኝ ዛሬ። አይ ኖርማል ነው እና ዛሬ ውድ ቤተሰቦች ተላለ ዛሬ በከባድ በከባሩ ነው የምትወን፣ ደስ ብሎኛል፣ ያ ደንግጫለሁ። ለምን ብትሉኝ ማለት ነው ቤተሰብ ማልጠብቀው ሰው ነው ቪዲዮ ላይ አየሁት። በህይወቴ ድጋሚ ገናኛለሁ ድጋሚ እሱን አያለሁ ጭራሽ አስቤ አላቅም። የምሬን በጣም አንድ አምስት አመት አካባቢ ይሆናል ከተራራ ግን እና ከዛ ሰው ጋር ያሳለፍኩ ጊዜ በጣም አሪፍ ነበር። በጣም ደስተኛ ነበር። በጣም ሙዱ በጣም ማከፈው እና ያ ሰው ተመልሶ ድጋሚ ብታጀራን ያለው በምን አጋጣሚ ድጋሚ ላይ ወንደም ይቻልኩኝ አልገባኝም። ለምን እንዳልደወለልኝም አላቅም። ለምን እንዳልፈለገኝም አላቅም። ብቻ ግን እኔ አይቼዋለሁ ያንን ሰው ነገርኳችሁ። ከዚህ በፊት በጣም ወዶ ሰው ነው። ማን ነው ቢኒ? ንገርን እባክን፣ እባክን፣ አንኳን ነገር አላልኩ እናገራለሁ። ትንሽ ብቻ ጠብቁኝና ነግራችኋለሁ። በሕይወቴ ትልቅ ቦታ መሰጣት በጣም ወዳት የድሮ የድሮ ፍቅረኛ በጣም ወዳት የድሮ ፍቅረኛ የነበረችውን ልጅ አይቻታለሁ። ያው አብዛኞቻችሁ ሚዲያ ላይ ምናልባት ልታይዋት ትችላላችሁ። አብዛኞቻችሁ የኛን ቪዲዮ የብታጀራን ቪዲዮ እያያችሁ ስለምትከታተሉ ምናልባት ልታይዋት ናፋስ ላይ ትሰራ ልጅ እሱ ዩቲዩብ ላይ ልታያት ትችላላችሁ። ምናልባት እና ዛሬ ደውዬላታለሁ ማለት ነው። ያው ስልኳን ኬት አገኘ፣ እንዴት ልትገናኙ ቻላችሁ? ያው ከእናንተ ልብ ውስጥ የሚኖር ጥያቄ ነው እና አብዛኞቻችሁ ጁ የሚባለው ልጅ ናብርሽ ላይ የሰራው ልጅ ወፍራሙ ታቁታላችሁ። ከእሱ ስልክ ላይ ያው ሳያቅ ነው የወሰድኩት። እና ቆንጂዬ ናት፣ ዓይኗ ያምራል፣ ከንፈሯ ያምራል፣ አፍንጫዋ እና በቃ ቅርጿ ደግሞ አንደኛ። ቤተሰብ ብቻ እናንተ ማየታችሁ ትፈርዳላችሁ። በጣም ነው የምታምረው። ከሳቀችን ይሞታሉ። ድግድግ ነው። እዚህ ጋር ብትችል እንዳስቅ ነው ተባበሩ። ልጅቷ በጣም ስለምታምር ማናት ማናት፣ ኢመን ትባላለች። ቤተሰብ በጣም ነው የምወዳት። ረጅም ጊዜ በጣም አፍቃኛለች። ይሄን አሁን ለመናገር ማቀፍ ሁላ አልችልም ልብ ይፍርሃታል በጣም ስለ ስለደብልት እንደበላችሁ የሆነ የምትወዱትን ሰው ስታገኘዋለህ የሚሰማችሁ ስሜት ልክ እንደዛ ነው እየተሰማኝ ያለው ብቻ እሷን ማግኘት ስላለብኝ ማውራት ስላለብኝ ከእሷ ጋር አንዳንድ ነገሮች መናገር ስላለብኝ ብቻ ነው እንጂ ልብ ና ካሜራማን ከከፈለ ይኸው እዚህ ጋ ምን በጣም እየመታ ነው። ብዙ አልኩኝ ብዙ አውራው በመድሃኒዓለም እንደ ዛሬ ለፍለፍ ሁላ ማቅ አይመስለኝም። ብዙ አውር ይችላል። ያ ወንድ ልጅ ብዙ ሲያወራ ያምርበታል ይባላላ፣ ወንድ ልጅ ወሬ ሲያወራ ይወዳሉ ይባላል። እና ቤተሰብ ያው አንዳንድ ነገሮች ለእናንተ መናገር ስላለብኝ ነው። ከዚህ በፊት የኔ ሚስትሪ ላታውቁ ትችላላችሁ። ነግሬያችሁ ማላቅም፣ ስላለፈው ህይወቴ ስላለፈው ታሪኬ አብዛኞቻችሁ አታውቁም። ዛሬ ለእናንተ ስናገር አዲስ ነው። ለመጀመሪያ ጊዜ ነው በቪዲዮ ንግድግንድ የምነግራችሁ የዋለን ታሪኬ ማለት ነው። እና ብቻ ልጅቷን እንጠብቃት ቤተሰብ። ግን እኔ እንደሆንኩ እንኳ አልነገርኳት፣ ሰርፕራይዝ ትሆን ብዬ ለማውራት እንደፈለግኩ ብቻ የነገርኳት ማነው ምናምን ብላ እያስጨነቀች ነበር፣ ግን ማንነቴን አልተናገርኩም። ቤተሰብ ኖርማል መታይ ይሻላል ብዬ ስላሰብኩኝ ኖርማል የሆነ ሰንበዲ ሰው እንዳናገር አድርጌ ነው የነገርኳት ምን አይነት ስሜት ሊሰማት እንደሚችል አላውቅም። ምን አይነት ድንጋጤ ሊኖርም እንደሚችል አላውቅም። ብቻ ግን የሆነ ሰው እንደሚፈልጋት አድርጌ ተናግሬያለሁ። ብቻ ሰው አንጠብቃት ነይ እንዲሞቅ አንሶላው ነይ እንዲሞቅ ትራሱ አቀዝቅዞታል፣ ቤቴን በረዶና ንፋሱ ነይ በክረምት ነይ በብርዱ ሰው አይችልም ሆዱ ነይ ባምሌ ነይ ናሴ እንዳረጊሽ ራሴ ካሜራ እናሳያቸ

እኔ እነግርሽ ማርያምን ማለት እንደት እንደት የምደብርማም እ ከዚህ ሁሉ ጊዜ እንደት መጣ? እኔ እነግርሽ እ ከዚህ በፊት ለስራ እዚያ አልነበረም። ኑሮ ያው ነበር ነበር በዛው አጋጣሚ የተራራኩት ቤተሰብ እየወደድኳት ነበር ራ

እኮሽ ሊዳ ኖርማል ለጥፋት ኮዮ ልክስ ዝጉጅ ነኝ ያሉ ጊዜ ካለፉ በኋላ ይቅርታልኩኝ እኮ እሱን እነግርሻለሁ። ላንቺ አሁን በካሜራ ፊት እንዲህ እንዲህ ባላወራ ያልፈለግኩ ሺ የጠፈውበት ምክንያት እኔ እነግርሻለሁ። ስነግረኝም እኮ ምንም ለውጥ አያመጣም። እንዴት አያመጣም? በቃ እኔ ራሲ ይወጃም አውቅሽ ነው። ለምን ላውቅ? አይ ኖርማል ኒ አላመንኩማ። እንዴት ከሌላ ሰው እኔ እኮ ቢያንስ አንተን ተስፋ ቢያንስ በቃ ወይ ይመጣል የሆነ ችግር አጋጥሞች ነው መቶ ይነግረኛል ብዬ እንኳን ስንት ጊዜ ጠበፍት። እኮ ለነግርሽ እኮ ነው የጠፋውበት ምክንያት ከዚህ ጊዜ በኋላ ነግሬ ምን ትፈጠረው እስቲ ንገረኝ። የምላ ምን እኔን አትረጂ ሲጀምር ከዚህ ሁሉ ረጅም አመት በኋላ ግን ሲሽ እንዴ እንዲፈጠር ማልፈልገው ነበር። ድጋሚ እንድንጨቃጨቅ አልፈልግም ነበር። በቃ አንቺን ማስደሰት ነው ፈልገው

አንተም እኮ አድርገዋል። አኒ ምን ምን አደረኩ? ጓደኛን ስማቸው፣ ለሱ ደግሞ በጣም ይቀርታል። አልፈልግም። ረጅም ጊዜ ተጎድቻለሁ። እሱን ነግርሻለሁ። ያልፈለግሽ ምክንያት በቃ ያለውን ነገር እኔ ቁጭ ብዬ አስረዳሻለሁ። አሁን ካሜራ ላይ እንደዚህ እንደዚህ ብዬ መናገር ስለማልፈልግ የራሴ ሚስተሪ ለራስሽ ነግርሻለሁ። ለምን ትይ እንትረጂ የሚፈልገው አንቺ ስለሆነ ማለት ነው። እና በጣም ይቀርታ ይገባኛል። ሴት ልጅ ልጅ ምናምን እና ግን እንዴት በአንዱን እንደዚህ ትጀምሪያለሽ? ጭራሽ እንዴት ልመን? አይ፣ አውቃቶኝ ምን እንደዚህ አልነበረችም። አውቃለሁ እኮ ለምን እኔ አሁን ላይ ይሄ ጀምረ ነው ባል ጀምረ አታደርጊው። አብረን ልንሆን አንችልም። ናንተ ያለኝ ነገር አልቋል፣ አልቋል። ብዙ አይቻለሁ። ከራሴ ጋር ከቤተሰቤ ጋር ከብዙ ሰው ጋር ያለ ተጣልቻለሁ እኮ እኔ ወይ ለምን ፍቅር አልቋል። የሌላውን ኬት ላምጣ የምትናገሪው ነገር ግን እያወቅሽ ነው። ታንተ ታገር ስለዚህ አንተ ይቅርታዬን ብቻ ተቀብለሽ